የምስጋና ክፍል 22ን በትንቢተ ሶፋንያስ ምዕራፍ 3 ቁጥር 19 ጀምሮ በጌታ በኢየሱስም አነባል። አሜን። በዚያም ዘመን እንሆ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ፣ አንካሳይቱንም አድን አለሁ የተጣለችውንም ተሰበስባት አለሁ። ባረፉባት ምድር ሁሉ ለምስጋናና ለክብር ስም አደርጋቸዋለሁ። አሜን። በዚህ የኢየሱስ ታላቅነት ተከብሮ ለምስጋና የምንጎነበስ ሰዓቱ ደርሷል። አሜን። በዚያም ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ፣ ምርኳችሁንም በዓይናችሁ ፊት በመለስኩ ጊዜ በምድር አሕዛብ ሁሉ መካከል ለከበረው ስምና ለምስጋና አደርጋችኋለሁ፣ ይላል እግዚአብሔር። ሃሌሉያ! ለከበረ ስም። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ለከበረ ስም አሜን። ለምስጋና አደርጋችኋለሁ አሜን። የው ዝቅብ ለናመሰግነው ዘንድ አሜን። ለሰጠን ጌታ ክብር ይሆንለን አሜን። ማከቶስ ከቶሎ ሃደ አለሞን ቶኮጂና ማስያ ብሮ ኮጂና ማካሎ ቆሳ ከተና ማስያ አቤቱ እግዚአብሔር እናመሰግናለን። አሜን። ስም ለዘላለም ይባረክ፣ አሜን። ስም ለዘላለም ይወደድ፣ አሜን። ስም በምድራችን ላይ ይከበር፣ አሜን። ኢየሱስ ለዘላለም ጌታ ነው፣ አሜን። አሌሉያ ክምር በጭም ጨባለ ኢየሱስ አሜን። እጅግ የተወደደ አባት ይሻላል።